ቀጠናዊ ጂኦፓርኮች እና ጂኦ ቱሪዝም ስልጠና ተሳታፊዎች በኦሮሚያና በማዕከላዊ ኢትዮጵያ ክልል ውስጥ በሚገኙ የአርኪኦሎጂ ና የጂኦሎጂ ስፍራዎች የመስክ ምልከታ አድርገዋል። የጥያ ትክል ድንጋይ፣ መልካ ቁንጥሬ፣ ባልጩት የአርኪኦሎጂ ስፍራና ጨንጫ ሲልክ ሳንድ የተፈጥሮ ሀብት መገኛን ጨምሮ በአካባቢው የሚገኙ የጂኦሎጂ ስፍራዎች በመስክ ምልከታው ከተጎበኙ ስፍራዎች መካከል ናቸው። በዚህ ወቅት የተለያዩ ሀገራት እንዲሁም የዓለም አቀፍ ተቋማት ተወካዮች ታሪክን ከመንገድ ባለፈ ውብ ባህላዊ እሴትን የሚገልጡ ስፍራዎችን መመልከታቸውን አንስተው የአካባቢው ማህበረሰብ ለእነዚህ መስ ያደረገው ዘመን ተሻጋሪ ጥበቃ አግራሞትን እንደፈጠረባቸው አልሸሸጉም። እነዚህ ትክል ድንጋዮች በጣም አስደናቂ ናቸው፣ ምክንያቱም የትናንት ታሪክን ይነግሩናል። የአካባቢው ሰዎች ያደረጉልን አቀባበል፣ የተደረገልን መስተንግዶ፣ መንግስት ሚኒስቴር መስሪያ ቤቱና የአካባቢው ነዋሪዎች መስህባቸውን የሚጠብቁበት ስርዓት በእውነቱ የሚደነቅ ነው። እነዚህ መስቦች ከአካባቢው ሰዎች ህልውና ጋር የተሳሰሩ መሆናቸውን ተመልክቻለሁ። ከትናንታቸው ከባህላቸውና ከታሪካቸው ጋር የሚገናኙበት መንገድ እንደሆነም ይሰማኛል። የኢትዮጵያ ቱሪዝምና የጂኦ ቅርጽ ጥበቃ ስራ ውጤቶች ለዘርፉ ብዙ ትኩረት መሰጠቱን የሚያመላክት ነው። ሌላው መሰበቡን ባስጎበኘው በጣም ተደንቅ ያለው ስለሚያስጎበኘው ስፍራ ጠንቅቆ የሚያውቅ ባለሙያ ነው። ይህ ለዘርፉ ለቱሪስቶች ብሎም ለአካባቢው ማህበረሰብ ጠቀሜታው ከፍ ያለ ነው። እነዚህ የአርኪዮሎጂ ስፍራዎች በአግባቡ ለተቀረው ዓለም ቢገለጡና በዩኔስኮ ግሎባል ጂኦፓርክስ መዝገብ ውስጥ ቢካተቱ የአካባቢውን ማህበረሰብ ተጠቃሚ እንደሚያደርጉ የመስክ ምልከታው ተሳታፊዎች ተናግረዋል። ሞር ተጨማሪ የምርምር ስራዎችና የልየታ ስራ በእነዚህ መስህቦች በማከናወን በተዘረጋው ኔትወርክ ውስጥ እንዲካተቱ መደረግ ይኖርባቸዋል። ስለዚህ የዩኔስኮና የጂኦ ፓርክ ኔትወርክ የአካባቢው ማህበረሰቦችን በመጠቀም የበለጠ ምርምር እንዲያደርጉ ጥሬን አቀርባለሁ። ምክንያቱም የዚህ መስህብ ቀዳሚ ባለቤትነት እነርሱ ናቸው። የአካባቢን ሁለንተናዊ እድገት የሚያፋጥን ነው። የቱሪስት ፍሰቱን ተከትሎ የሚኖሩ ገቢዎች፣ የሚገነቡ ሆቴሎችና ሬስቶራንቶች የአካባቢን እድገት የሚያፋጥኑ ይሆናሉ። ከዚህ ባለፈ በአካባቢው ያሉ ቱባ ባህሎችና የምትመለከተው የእደ ጥበብ ስራዎች እንዲያድጉ እድል ይፈጥራል። ስለዚህ በተለያዩ መንገዶች በጣም አዎንታዊ እድገቶች የሚያመጡ ናቸው። የኢትዮጵያ መንግስትና ዩኔስኮ መሰል በመስክ ምልከታ ጭምር የታገዘ ስልጠና ለዘርፉ ባለሙያዎች ማዘጋጀታቸው የሚበረታታ ተግባር መሆኑን ያነሱት ተሳታፊዎች የተመለከቷቸውን ስፍራዎች የማስተዋወቅና የመጠበቅ ተግባር አጠናክረን እንቀጥላለን ብለዋል። ጂኦ ፓርኮች ሰፊ አካባቢን የሚሸፍኑ ናቸው። ከጀርባ ያሉት እድሜ ጠገብ ትክል ድንጋዮች እንዴት እንደተፈጠሩ፣ ከየት እንደመጡ፣ ከማህበረሰቡ ጋር የሚያስተሳስራቸውን ጉዳዮች የማስተዋወቁ ተግባር በትኩረት እንሰራለን። በተጨማሪም የአካባቢው ነዋሪዎች በእነዚህ ጂኦ ፓርኮች ጥበቃና አስተዳደር ላይ ይበልጥ የሚሳተፉበትን መንገድ እንፈጥራለን። በቀጣይ ቀናት ደግሞ በተለያዩ አካባቢዎች የተለያዩ ስፍራዎችን፣ የቱሪዝም መስህቦችና ባህሎችን እንጎበኛለን። በዋናነት ደግሞ የጂኦ ቱሪዝምን ይበልጥ ማሳደግ በሚቻልበት አግባብ ላይ ከሚመለከታቸው አካላት ጋር እንመክራለን። we can develop new geoparks in Ethiopia. You have fantastic potential here in Ethiopia. እዚህ ኢትዮጵያ ውስጥ ድንቅ ሀብት አለ። ባለፉት ቀናት የተመለከትናቸው መስህቦች ይህንን የሚያረጋግጡ ናቸው። በዚህ አጋጣሚ ሁሉም ሰው ጂኦ ቱሪዝምን ለማሳደግና ዩኔስኮ ግሎባል ጂኦፓርክስን ለማዳበር የሚያደርገውን ጥረት አጠናክሮ እንዲቀጥል አጥብቄ አበረታታለሁ። ከሚኒስቴሩ ከክልሎችና ከከተማ አስተዳደር የመጡ የቱሪዝም ቢሮ ኃላፊዎች ከዩኔስኮ እንዲሁም ከምስራቅ አፍሪካ የመጡ የዘርፉ ተመራማሪዎችና ባለሙያዎች የተሳተፉበት የመስክ ምልከታው የቀጠለ ሲሆን በዛሬው ዕለትም በስልጤ ዞን ያሉ የቱሪዝም መስህቦችን ጎብኝተዋል።